ኖላዊ ክፍል 45 በጣም የሚገርሙና የሚያስደንቁ ትዕይንቶችን ተመልክተናል። ወይዘሮ ባዩስ እንግዲህ ከውጭ ሀገር የመጣው የወይዘሮ ሜላትን ባለቤት ሲመለከቱ በጣም ነበር የደነገጡት። አቶ መስፍኔ ሰላም ሊሏቸው ሲሉ ዞር በልልኝ፣ ከመንገዴ ልቀቅ በማለት በትክክልም ሊያናግሯቸው ፈቃደኛ አልነበሩም። እንግዲህ የወይዘሮ መስፍኔ መምጣት እንቅልፍ ነስቷቸዋል። አሴትንም በማለዳ በመደወል ቤተ ክርስቲያን ነው የሄድኩት በማሰኘት እንድታገኛት አድርጋለች ማለት ነው። ታዲያ ወይዘሮ ባዩሽም ለምን የአባትሽን መምጣት አልነገርሽኝም በማለት ጠይቀዋት ነበረ። አሴትም አባቴ ደግሞ መቼ መጣ በማለት በጥያቄ አስከትላ ነበረ። ባዩሽም አቶ መስፍኔን አባቴ ብለሽ እንድታስቢ ነው የምፈልገው በማለት እየጋተች ትገኛለች። ታዲያ እየጀመርነውንም ወይ ሞት ወይ ሽረት በማለትም በቁርጠኝነት ወደፊት ያሰቡትን ማሳካት እንደሚፈልጉም ይናገራሉ ማለት ነው ወይዘሮ ባዩሽ ይሳካላቸው ይሆን አብረን የምንመለከተው ይሆናል በሌላ በኩል የሚያስጨንቃትንና እስካሁን ያልነገረችው ሚስጥር ላሲር ነግረዋለች። እሱም ቤተሰቦቿን እንዳገኘች እና ነገር ግን አሁን አባቷ ልክ ቤተሰቦቿን ስታገኝ ምን ማድረግ እንዳለባት እየተጨናነቀችም ትመስላለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል አርባ አምስትን የምንመለከት ይሆናል ይህ ከአባቷ ጋር ሆና ወደ ስራ ቦታዋ መመለስ እንዳለባትና ሀኒዬ ከሆስፒታል ተነስታ ወደ ስራ ቦታዋ ለመመለስ አባቷን እያስፈቀደች ነው። መሄድ ይኖርብኛል ያን ሁሉ ብር ሰጥታ እያሳከመችህ ናት፣ ስለዚህ እንዲከፋት አልፈልግም እያለች ነው። አቶ ኖላዊም ያን ሁሉ ገንዘብ የሰጠች በማርፈድሽ የኒያ ሊከፋታል ብዬ አላስብም በማለት ይናገሯታል። እሷ ግን አይ ካረፈድኩ ይቀየሙብኛል፣ በማለት እንግዲህ አባታቸውን ተሰናብታቸው ከአሲር ጋራ ጉዞ ትጀምራለች ማለት ነው። ነገር ግን መንገድ ላይ ሆና ሁሉን ሚስጥር ትነግረዋለች። በሰማው ነገር አሲርም በጣም ይገረማል። እኔኮ ወላጆችን አገኘዋቸው የስራ ቦታ ብዬ ብዙ ብር ቀጥረውኝ እየሰራው ነው። ነገር ግን ከምርመራ በኋላ ትክክለኛ ወላጆችን ሳገኝ የታመመውን አባቴን ምንድነው የማደርገው? በማለትም ተናገራለች። ይህ ጉዳይ እንዳስጨነቃት እየነገረችው፣ አሲርም የግድ እውነታውን መቀበል እንዳለባት እያስረዳት ነበረ። በሌላ በኩል በአዩሽ ወደ ቤት በምትሄድበት ሰዓት ከውጭ ሀገር የመጣው የወይዘሮ ሜላትን ባለቤት ይመለከቱታል ማለት ነው። ይሄ ነገር በጣም ነበረ እያስደነገጣቸው። ምክንያቱም ለእቅዳቸውና አሁን ላሰቡት የክፋት መንገድ መሰናክል ይሆናል በማለት የወይዘሮ ሜላት ባለቤት ሰላም ሲሏቸው ዞር በልልኝ፣ ከመንገዴ ዞር በልልኝ በማለት በድንጋጤ እየተርበተበተች ነበረ እየተመለሰችው ወደ አቶ መስፍኔን ከተመለከተች በኋላ ቀጥታ እርግብ ነበር የደወለችው። እርግብን ቤተ ሊሄድ ነው በማሰኘት መንገድ ላይ ትቀጥራትና የአባትሽን መምጣት ለምን አልነገርሽኝም በማለት እየተቆጣቻት ነበረ። እርግብም እንግዲህ ያልተወለዳትን አባቴ ብላ በሙሉ ልቧ ከውስጧ የሌለውን እንዴት አድርጋት መልስ፣ አባቴ መቼን የመጣው የትነ ያለው በማለት ጥያቄዋን አስከትላ ነበረ ወይዘሮ ባዩሽም መስፍኔን አባቴ ብለሽ እንድትሲ እንጂ ሌላ ነገር እንድታስቢ አልፈልግም በማለት ያሰቡት የክፋት መንገድ ወደኋላ ኋላ ማለት እንደሌለባቸው እየመከረቻት ነበረ። አሁን ወይ ሞት ወይ ሽረት በማለትም አስጠንቅቃታለች። ሀሴትም አክስቴ ግን ምን አይነት ዕዳኔ ከተትሽኝ? በማለት ጭንቀት ውስጥ ገብታለች። ሁለቱ ኖላዊም ቢሻላቸውና ከሆስፒታል ቢወጡ ቀጥታ ወደ ደሴ መሄድ እንደሚፈልጉ ይናገራሉ። ሀንዬም ጠይቃቸው ነበረ። ከደሴና ከአዲስ አበባ ማን ይሻላል አባቴ በማለት ደሴን በጣም እንደሚወዷትና እንደውም አለም ቢሰለጥን ወሎየን ይመስላል በማለት የጸጋዬ ገብረ መድኅን ጽሁፍን እያስታወሱ እየነገሯት ነበር። ወይዘሮ ሜላትም ሀንዬ ልጅ ነኝ በማለት ከተከሰተች በኋላ በጣም እያሰቃዩዋትና እያሳድዷት ይገኛሉ። እንግዲህ የታመመውን አባቷን ተሰናብታ ወደ ቤት በምትመጣበት ሰዓት ለምንድን ነው እስካሁን ያረፈድሽው? አንቺ ግን መቼ ነው ሰዓት አክብረሽ የምታውቂው? በማለት በጭቅጭቅ ነበረ የተቀበሏት ወይዘሮ ሜላት። ሀንዬ ግን እየተርበተበተች ይቅርታ እየጠየቀቻቸው ነበር። እሳቸው ግን ምንም ዙሪያቸውን እየተመለከቱ አይደለም። አሁንም ሀኒዬን እየተጫኗት ይገኛሉ ማለት ነው። ወይዘሮ ባዩሽም እንቅልፍ ስለነሳቸው ለእርግብ በመደወል እንዲገናኙ ታደርጋታለች። ከተገናኙም በኋላ የጀመርነውን ጉዞ እንዳታሰናክኝ፣ ወይ ሞት ነው ወይ ሽረት ነው የሚጠብቀን፣ ለምንስ ስለ መስፍኔ መምጣት አልነገርሽኝም? በማለት እርግብን እየነገረቻት ነበረ እንደውም አባትሽ መምጣቱን ሳት ነግሪኝ ለምን በማለት የጠየቀቻት ጥያቄ ግራ ስላጋባት አባቴ መጥቷል እንዴ? በማለት ወይዘሮ ባዩሽን ጠይቃቸው ነበረ። መስፍኔን አባቴ ብለሽ እንድትቀበይ ነው የምፈልገው፣ ሌላ ነገር እንድታስቢ አልፈልግም። ወዮልሽ እንዳታስጠረጥሪ በማለትም አስጠንቀቀዋታል። ወይዘሮ ሜላት ሀናን ምን ያህል እንደሚወዷትና ና ገራገር ናይዋህ እንደሆነችም ለእርግብ እየነገሯት ነበረ። ስለዚህ የሚወዷት ከሆነማ የእናትነት ልቦናዋ አውቋታል ማለት ነው በማለት እርግብም እንግዲህ ስለ ሁለታቸው ትስስር እየተናገረች ነበረ። እንግዲህ በሀና ጉዳይ የምትቀናባት እርግብ አሴረንም ስለተመለከተችው ባልሽ ነው ወይ በማለት ጠይቃት ነበር። ሀኒዬም መቼም ይኔን ታሪክ እንደሰረቅሽኝ ነው ባሌንም ልትሰርቂኝ ነው በማለት አቃጥላታል። አሲርም በንግግሯ ስለተበሳጨባት እዛው ከሆስፒታል ሆነው ተጣልተው ነበረ። ታዲያ ጭቅጭቃቸውን እየሰማችው ባዩሽም ለምንድ ነው የምትጨቃጨቂው? ለምን ታስጠረጥሪያለሽ? በማለት ተቆጥታት ነበረ። እርግብም ሁለታቸው ሲጠቋቋሙባት እንደተመለከተችእና ና በዚህም እንደተበሳጨች እየነገረቻት ነበር። ታዲያ ወይዘሮ ባዩሽም ነገሮችን በጥንቃቄ ማስኬድ እንዳለባትና እርግብ የወይዘሮ ሜላት ልጅ አለመሆኗን ካወቀች ጉዳችን ነው የሚፈላው፣ ስለዚህ በደንብ መጠንቀቅና ማስተዋል ይገባሻል እያለች እያስጠነቀቀቻትና እያበረታታቻት ትገኛለች። ሀኒዬም ሁኔታዎች ከመጠን በላይ ስላስጨነቋት አባቷ እንዲጸልዩላት ተንበርክካ ጠይቃቸዋለች። አባትም የተጨናነቀችበትን ጉዳይ እንድትነግራቸው ደጋግመው ቢጠይቋትም ሀንዬ ግን ለመናገር ፈቃደኛ አልነበረችም። እኔእንጃ እየጨነቀኝ ነው ብቻ ጸልይልኝ አባዬ በማለት ነገረቻቸው። አባቷም የከበደሽን መድኃኒዓለም ያቅልልልሽ፣ በእርግጥም ልጄ ጠንካራ ነሽ፣ ትወጪዋለሽ በማለት እየጸለዩላት ነበር። እርግብም በታዘዘችው መሰረት የሀናን ታሪክ ሙሉ በሙሉ ለወይዘሮ ሜላት መተረኩን ተያይዘዋለች 16 ዓመት ሙሉ የእናትን ፍቅር አታ መቆየቷ ምን ያህል እንደ ጎዳትና ባይታወር እንዳደረጋት እየገለጹላት ነበር ወይዘሮ ሜላትም በትክክል 16 ዓመት ሙሉ እናትን ያህል ነገር አቶ መቆየት ወይዘሮ ሜላትም 16 ዓመት ሙሉ ልጃቸውን አቶ መቆየታቸው እንደጎዳቸው እየገለጹ ነበረ እንግዲህ ምርመራው እንዲደረግ ከፍተኛ የሆነ ግፊት ወይዘሮ ባዩሽም አድርገዋል። ይኸው ዛሬም ደም ሰጥተው ውጤት እየተጠባበቁ ይገኛሉ። ወይዘሮ ባዩሽ ግን ውጤቱን ያስቀይሩት ይሆን በቀጣይ ክፍል የምና ይሆናል። ወይዘሮ ሜላት ግን አሁንም ዙሪያቸውን መመልከትና ማስተዋል አልቻሉም። ሀንዬን እየገፏትና እያንገላቷት ይገኛሉ። ምናልባትም ውጤቱ ካልተጭበረበረ ልጃቸው እንደሆነች ካወቁ በኋላ ይሄ ነገር የሚጸጽታቸው ይመስለኛል። እንግዲህ የዛሬው ኖላዊ ክፍል 45 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። ለቻናሉ አዲሱ የሆናችሁ ላይክ፣ ሸር ሰብስክራይብ በማድረግ ቤተሰቡን አመሰግናለሁ።